ቦንድ ምንድን ነው ለምንስ ቦንድን እንገዛለን በዚህ ቪዲዮ በቀላሉ ለመረዳት እንሞክራለን ቦንድ በካፒታል ገበያ ላይ ከሚሸጡ የወል ሰነዶች መካከል አንዱ ነው ድርጅት ወይም መንግስት ሊሆን ይችላል ካፒታል ለማሳደግ ከተለያዩ ኢንቨስተሮች ብድር የሚያገኝበት መንገድ ነው በቦንዱ ይሄን ያህል ብር አበድሩኝ በዚህን ያህል ዓመት ከነወለዱ መልሳለው ብሎ ቃል ይገባል ለምሳሌ ካምፓኒ ኤ ፕሮጀክት ለመስራት 200 ሚሊዮን ብር አስፈለገው? ይህን ያህል ብር የሚያበድረው አቅም ያለው ባንክ ማግኘት ከባድ ሊሆን ስለሚችል 5000 ብር የሚሰጠውን ሃያ ሺህ ሰው መፈለግ ያዋጣዋል። ስለዚህ ካምፓኒ ኤ የአምስት ሺህ ብር ቦንድ አዘጋጅቶ ይሸጣል ማለት ነው። ቦንድ ገዢውም ቦንዱ የሚያበቃበት ቀን ደርሶ መልሶ ለካምፓኒ ኤ እስኪሸጥ ድረስ ወለዱን በየስድስት ወሩ ወይም በየአመቱ ለመረዳት፣ አሁን እዚህ ጋር ቦንድን ከሌላ ብድር የሚለየው ምንድነው ልትሉ ትችላላችሁ። ቦንድ የሴኩሪቲ አይነት። ሴኩሪቲ ማለት መሸጥ መገዛት የሚችል የፋይናንስ ሪስክ የሚገኝበት መንገድ ስለዚህ ከድርጅት ወይም ከመንግስት የገዛችሁትን ቦንድ ሴከንደሪ ማርኬት ላይ መሸጥ ይችላሉ ብሎ ብድር ሲሆን ደግሞ ቀጥታ በአበዳሪውና በተበዳሪው መካከል የሚኖር ስምምነት ሲሆን ለምሳሌ አበዳሪው ባንክ ከሆነ ብሩ ከነወለዱ ተከፍሎ እስኪያልቅ ድረስ ስምምነቱ ባንኩ ጋር ነው የሚቆየው። ለሌላ መሸጥ አይቶ መፈለጊያው እያንዳንዱ ቦንድ የተለያየ ሪስክ መጠን ሊኖረው ይችላል። መንግስት የሚያወጣው ቦንድ ዝቅተኛ ሪስክ ያለው ምክንያቱም መንግስት ከሰር ያለው ገንዘብ መመለስ አይቶ ለካምፓኒ በሌላ በኩል ካምፓኒዎች የመክሰር እድል ሊኖራቸው ስለሚችል ከመንግስት ቦንድ አንጻር ከፍ ያለ ሪስክ ይኖራል። ከሌላ ብድር በተለይ ዝቅተኛ የፋይናንስ ጀርባ ያለው ካምፓኒ ከሆነ ሪስኩም ከፍተኛ ይሆናል። ሲኩሪቲ ከፍተኛ ሪስክ ያሉ ቦንድ የሚሸጠው የሚሸጡ ካምፓኒዎች ኢንቨስተሮች ሪስኩን ደፍረው እንዲገቡ የወለድ መጠኑን ከፍ ያደርጋል። ሰከንደሪ ቦንዱን መልሶ የሚገዛበትንም ጊዜ ያሳድራል። ደግሞ ኢንቨስተር ምን ይጠቀማል? የመጀመሪያው ጥቅም የወለድ ተከፋይ፣ ቦንዱ ላይ በተጻፈው ኩፖን ሬት ወይም የወለድ መጠን የቦንዱ ባለቤት በአመት ወይም ባነሰ ጊዜ ወለዱን ወይም ኩፖኑን ያገኛል። የተለያየ ሪስክ የቦንዱ ዋጋ ገበያው ላይ ሲጨምር አትርፎ መሸጥ ሪስክ ያለው ነው። እንዴት ግን? ካምፓኒ ኤ 5000 ብር የሸጠው ቦንድ ገበያው ላይ ዋጋው ጨምሮ ድጋሚ ሊሸጥ ካምፓኒዎች የመከሰር ሊሆን የሚችለው አንደኛ አዲስ የሚወጡ ቦንዶች የወለድ መጠናቸው ካምፓኒ ኤ ቦንድ ላይ ካለው የወለድ መጠን ወረደ ካምፓኒ ስለዚህ ካምፓኒ ኤ የወለድ ክፍያ ከፍ ያለ ስለሆነ ቦንዱን የያዘ ሰውዬ አትርፎ መሸጥ ይችላል። ሁለተኛው ደግሞ ካምፓኒ ኤ እድገት ካሳየና አሪፍ የገነባ እየገነባ ከመጣ ቦንዱ ስለሚፈለግ የሚሸጥበት ዋጋ ይጨምራል። ሲቀጥል ካምፓኒ ኤ የቦንዱ ቀን ሲያበቃ መልሶ የሚገዛበትን ዋጋ ወይም ፓር ቫልዩ ቦንዱ ላይ አስቀምጧል። ቦንዱ ግን ገበያ ላይ ከዚህ ዋጋ በታች የተሸጠ ልክ የቦንዱ ማብቂያ ቀን ወይም ማቹሪቲ ዴት ሲደርስ ገበያ ላይ የቦንዱ ዋጋ ወደ ፓር ቫልዩ ከፍ አምስት ሺህ ብር የሸጠው ቦንድ ገበያው ላይ ዋጋው ጨምሮ ድጋሜ ሊሸጥ ይችላል። ሊሆን የሚችለው አንደኛ አዲስ የሚወጡ ቦንዶች የወለድ መጠናቸው ካምፓኒ ኤ ቦንድ ላይ ካለው የወለድ መጠን ከወረደ ነው። ስለዚህ ካምፓኒ ኤ የወለድ ክፍያው ከፍ ያለ ስለሆነ ቦንዱን የያዘው ሰውዬ አትርፎ መሸጥ ይችላል። ሁለተኛው ደግሞ ካምፓኒ ኤ እድገት ካሳየና አሪፍ ስም እየገነባ ከመጣ ቦንዱ ስለሚፈለግ የሚሸጥበት ዋጋ ይጨምራል። ሲቀጥል ካምፓኒ ኤ የቦንዱ ቀን ሲያበቃ መልሶ የሚገዛበትን ዋጋ ወይም ፓር ቫልዩ ቦንዱ ላይ አስቀምጧል። ቦንዱ ግን ገበያ ላይ ከዚህ ዋጋ በታች እየተሸጠ ነው። ልክ የቦንዱ ማብቂያ ቀን ወይም ማቹሪቲ ዴት ሲደርስ ገበያ ላይ የቦንዱ ዋጋ ወደ ፓር ቫልዩ ከፍ ይላል።